ናችን አዲስ አበባ የተሰማ አነጋጋሪ ዜና ከኮንዶሚኒየም መስጫ በታች በሆነ ዋጋ ቅንጡ አፓርታማ በካሬ በ78 ሺህ ብር ብቻ ከዲኤም ሲሪል ስቴት። በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ እፈልጋለሁ የምትሉ የጨረቃ ቤት ነው፣ ካርታ የለውም፣ በኮሪደር ልማት ቤቴ ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ ከባለ አንድ እስከ ባለ አራት መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት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 አካል መጎብኘት ትችላላችሁ። ዲኤም ሲሪል ስቴት። ማንዴ የተባለችና ከጀምሩ በእንስሳት ፍቅር ያበደችው ህፃን ልጅ ከቤተሰቧ ጋር ሆና በአቅራቢያቸው ወደሚገኝ የመካና አራዊት ጥብቅ ፓርኩ ስትሄድ የሚሰማት ደስታ እጅግ ልዩ ነበር። ይህንን የተመለከቱት ወላጆቿም ህፃኗ ማንዲን በተደጋጋሚ ወደ ፓርኩ ይወስዷት የነበረ ሲሆን አንድ ቀን ግን ከመሰል ፍጥረቶቹ ጋር ሳይቀር ከማንም ጋራ መገናኘት የማይፈልገው ባለግርማ ሞገሱ ነብር ማንዲን ሳይ በጣም እየተደሰተ ወደ እሷ ጋራ በመሄድ ከመስታወቱ ጀርባ ሆኖ ሊያጫውታት ይሞክራል። አንዳንድ ጊዜ የሚከሰቱ ነገሮች በቃላት ሊገለጹ የማይችሉ ሲሆኑ፣ ይህ ነብር የእችን ህፃን ልጅ ሲያይ ከአንገቱ አዘግዝቆ በክብር ሰላምታ ሲሰጣት በዙሪያቸው ያለ ሰው ሁሉ በጣም ይደነቅ ነበር። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ህጻን ልጅ ማንዲ ገና በቅጡ መናገር የማትችል ቢሆንም በአንድ እጇ ለስላሳ የነብር አሻንጉሊት ይዛ መንቀሳቀስ የምታዘወትር ወላጆቿን የምታስደስት ፍልቅልቅ ልጅ ስትሆን የምትናገረው ጥቂት ቃላትን ብቻ ቢሆንም ከእነዚያ ውስጥ ግን ነብር የሚለው ይገኝበታል። ገና ትንሽ ብትሆንም የተለመደው ሰዓታቸው ሲደርስ የት እንደምሄድ ትዝ የሚላት ማንዲ የነብሮችና ሌሎች እንስሳት ፓርክ እንዲሄዱ ወላጆቿን እየተንተባተበች ሲጠይቃቸውና ወደዚያው አቅንተው ቦታው ላይ ሲደርሱም በጋሪው ውስጥ እንድትቀመጥ ሊያሳምኗት ሲሞክሩ እምቢ ብላ መራመዷን ትቀጥላለች። የምትወዳቸውን እንስሳት ለማየት የጓጓች ማንዲ በፍጥነትና በደስታ እየፈነደቀች ወደ ነበሮች ግቢ ሮጣ ስትሄድ ቤተሰቧ ስለ ሁኔታዋ የሚገረሙ ሲሆን የእንስሳት መካነ አራዊት ህፃን ልጃቸውን ለመውሰድ ከሚመርጧቸው ቦታዎች መካከል አንዱና ያም የሆነበት ምክንያት ደግሞ ልጃቸው እንስሳትን በጣም ስለምትወድ ነበር። የነብር ግቢው እንስሳቱን ከጎብኚዎች የሚለይ ትልቅ የደህንነት መስታወት የተገጠመለት በመሆኑ ጎብኚዎቹ እንስሳቱን በሚገባ እንዲያዩቸው የሚረዳና ማንም ሰው በሆነ መንገድ ወደ ግቢ ውስጥ ሊገባ የሚችልበት ምንም መንገድ እንዳይኖር ተደርጎ ሙሉ በሙሉ ደህንነቱ በተጠበቀ መልኩ የተገነባ ነው። ወደ ግቢው አመራችሁ፣ ማንዲ ዛሬ ከጀርባው ላይ አንድ አዲስ እንስሳ እንዳለ አስተውላ አሻግራ ስትመለከተው፣ ወላጆች በአቅራቢያው ባለው አግዳሚ ወንበር ላይ ተቀምጠው ይከታተሏታል። ቀጥላም ከግቢው ከአንዱ ጎን ወደ ሌላኛው እየሮጠች በውስጡ ላሉት ነብሮች ሁሉ ሰላምታ እየሰጠች ስትፈነደቅ ቆይታ በመጨረሻ ላይ በድንጋይ ላይ የተቀመጠውን አዲሱን የቤንጋል ነብር ትኩር ብላ አየችው። የቤንጋሉ ነብር ኩሽ የሚባል መጠሪያ ስም ሲኖረው፣ ኩሽ ቀስ በቀስ ወደ መስታወት ግድግዳ ቀረበና ማንዲን በትኩረት ሲመለከታት፣ እሷ ግን ወዲያና ወዲህ ስትሮጥ ቆይታ እሱ መስታወት ስር ተቀምጦ ስታየው ነበር ሄዳ ከፊት ለፊቱ የቆመችው ሌሎች ብዙ ልጆች እሱን እየተመለከቱና ትኩረቱን ለመሳብ እየሞከሩ ቢሆንም እሱ ግን ማንዲን ብቻ ነበር በአትኩሮት የሚያየው። ለትንሽ ሰከንዶች ያክል ቆመው ሁለቱም ከተያዩ በኋላ ነብሩ የፊት እግሮቹን አንስቶ ወደ መስታወቱ ላይ ሲዘል፣ ሁሉም ልጆች ፈርተው ለማምለጥ ከመስታወቱ ወደ ኋላ ሲሸሹ፣ ወላጆቿ እንኳን መስታወቱ በጣም ወፍራም መሆኑን ቢያውቁም ተደናግጠው ነበር። ጉደኛዋ ማንዲ ግን ወደ ኋላ ከመመለስ ይልቅ ጭራሽ ወደፊት ሄደች። ሄደችና እጆቿን ከመስታወቱ ጋር አስታካ ስትቆም፣ ነብሩ በበኩሉ በማይታመን ሁኔታ ከላይ አንገቱን ዝቅ አድርጎ ለሰላምታ ይሁን ለሌላ ውሉ ባይታወቅም ሲሰግድላት ጊዜ በዙሪያቸው ያሉ ሰዎች ሙሉ በሙሉ በመደነቅና ግራ በመጋባት ጸጥ ረጭ ብለው ይመለከቱት ጀመር። ቀጥሎ ብዙም ሳይቆይ ሌሎቹ ልጆችም ነብሩ ከነሱ ጋርም ተመሳሳይ ነገር እንዲያደርግ ለማስቻል ቢሞክሩም እሱ ግን ዞር ብሎ ሊያቸው እንኳን ሳይፈልግ ችላ ብሎ ወደ ማንዲ ጋራ እንደገና ሲሮጥ እሷም በመስታወቱ ጀርባ ሁና ተከተለችው። በሁኔታው ስጋት የገባት የማንዲ እናት አንድሪያ ከልጇ ጋር የተቆራኘው ነብር በጣም የሚያስፈራ እይታ ቢኖረውም፣ በደንብ ስታጤነው ግን የጨካኝ እንስሳ ፊት ያላየችበትና ከዛ ይልቅ የዝነት ፊት እያሳያት ከልጇ ጋር የተሯሯጠ ለመጫወት የሚፈልግ እንስሳ ነው። ነብሩ ትንሿ ልጅ የምታደርገውን ሁሉ እየተከተለ ሲያደርግ ማንዲ ይህ ምን ያክል ልዩ ክስተት እንደሆነ ለመገንዘብ ገና ትንሽ ነበረች። ሌሎቹ ብዙ ቢሞክሩም ነብሩ ለማንዲ ብቻ ትኩረት ሰጥቶና የተቀሩትን ልጆች ፊት ነስቶ ይጫወት ስለነበረ ቦታው በኩሽና በማንዲ እርስ በርስ ጨዋታ ብቻ ስለተያዘ ወላጆቿ ጭምር ይህ ከምን የመጣ እንደሆነ ሲያስቡት ተገርመዋል። ሌሎች ቤተሰቦች በትናንሽ ልጆቻቸው ከጨዋታው መገለል ቢናደዱም ወዲህ ደግሞ ባልተለመደው ትዕይንት በጣም ተደንቀው በቦታው ያሉ ሁሉም ሰዎች የሚመለከቱት ህፃኗን ማንዲና ነብሩን ብቻ ነበር። የማንዲ ወላጆች ግን ሁኔታው የተወሰነ ቢሆን ያስጨነቃቸው ሲሆን፣ አንድ የእንስሳት ፓርኩ ሰራተኛ እንኳን ሳይቀር በሁኔታው ተገርሞ በትኩረት ሲመለከታቸው ሳለ፣ የማንዲ እናት አሁን ከምትወደው እንስሳ ጋራ በቂ ጊዜ ስላሳለፈች እንዲበቃትና መሄድ እንዳለባቸው ነገረቻት። ይህ መካን አራዊት በጣም ግዙፍና ብዙ እንስሳትን በውስጡ አቅፎ የያዘ ደህንነቱ በሚገባ የሚጠበቅ ለትምህርትና ለአራዊቶች ጥበቃ እንዲሆን ታለሞ የተዘጋጀ በመሆኑ በተለይ ልጆች ከእንስሳት ጋር ልዩ ጊዜያቶችን እንዲያሳልፉና እንዲደሰቱ እድል የሰጣቸው ነው። ማንዲ በዚህ ፓርክ ውስጥ በመጣች ቁጥር ሰራተኞቹ እዚያ የሚገኙ አንበሶችንና ሻርኮችን ሲመግቡ ከሩቅ ስለተመለከተች እሷም ለማዳዎቹን እንስሳት በከፍተኛ ፈቃደኝነት ለመመገብ የማይሰልቻት እንዲሁም የትኞቹንም እንስሳት የማትፈራ ሲሆን፣ አንዳንድ ትልልቅ ልጆች ግን በሚያደርጉት ነገር መፍራትን ተምረዋል። ማንዲ ከመጀመሪያውም ለየት ያለ የእንስሳት ሰው እንደሆነች የተረዱት እናትና አባቷ በሰፈር አካባቢ ያሉት የቤት እንስሳት ሳይቀሩ ሁልጊዜ በዙሪያዋ የሚሰበሰቡና እሷም አብዝታ የምታቀርባቸው መሆኑን በመመልከታቸው ሲሆን፣ በየሌሊቱ መጨረሻ ሰዓታት ላይ ከአጠገቧ የቤታቸው ድመት ወይም ውሻው ከጎኗ ተኝተው ሲያዩ እንስሳቱ ሊጎዷት እንደማይችሉ ቢያውቁም ስጋት ግን ይፈጠርባቸዋል። ማንዲ ቤተሰቡ በመቋታማ ወቅት የባህር ዳርቻ ስራይ ላይ ለረፍት ሲሄዱ እዚያም ካሉ እንስሳት ጋር በቀላሉ ጓደኝነት የመመስረት ችሎታ ያላትእና የባህር ዳርቻዋ አንዳንድ የዱር አዕዋፍ ትከሻዋ ላይ ለመቀመጥ ሲመጡ፣ ዶልፊኖች እንኳን ሳይቀሩ በጀልባ ሲጓዙ ማንዲ ወዳለችበት ቦታ ሲመጡ እሷ ሙሉ በሙሉ በውዴታና በደስታ ትቀበላቸዋለች እንጂ በጭራሽ ትፈራቸውም። ይህች አስገራሚ ልጅ ወደምትወደው ደስታ ወደምታገኝበት መካነ አራዊት ስትሄድ ትንሿ አምባሳደር መስላ ስትታይ፣ አንድ ቀን የተጎዳ ጎሪላይታ ከሱ ጋር ለማሳለፍ ስትሞክር በቦታው የነበሩ ሰዎች ሁሉ ተደንቀው ነበር። በተለይ ወደ ነብሮች መኖሪያ ስታመራ በይበልጥ የምትደሰተው ማንዲ በእለቱ ስፍራው እጅግ ጸጥታ የሰፈነበት ሆኖ ስለሚታይ የማንዲ እናት ለሰራተኛው ስትጠይቀው እሱም አንዳንድ ሰዎች ከእንስሳቱ ውስጥ የተመቻቸውን ለመስረቅ ወደ ቅጥር ግቢ ውስጥ ለመግባት ሙከራ ስለሚያደርጉ እንስሳቱ ሁልጊዜ እንደፈለጉ እንዲንቀሳቀሱ እንደማይፈቅድላቸው ነገራት። ያለፈውን ትዕይንትን ማስታውሶ ከማንዲ ጋር ሲጫወት ስለነበረው ኩሽ የተባለው ነብርም ካደገ በኋላ ወደዚህ ፓርክ መምጣቱንና ሁሌም በድንጋዮች ጀርባ ጭንቅላቱን መሬት ላይ አጣብቆ ከፍቶት እንደሚውልና ይህ ትልቅና ግርማ ሞገስ ያለው እንስሳ እንዴት እንደዚህ ሊሆን እንደቻለ እንቁቅልሽ እንደሆነባቸው ነገራት። ማንዲ ቦታውን ከቃኘች በኋላ የአያቶቿን ስም እንኳን መጥራት ሳትጀምር የነብሩን ስም ግን አውቃው ኩሺ እያለች ስትጣራ ሁሉም በጣም የተደነቁ ሲሆን፣ ነብሩም ልክ እንዳያት እሷ ወዳለችበት የመስታወቱ ግድግዳ መሮጥ ጀመረ። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ኮንዶሚኒየም መሸጫ በታች በሆነ ዋጋ ቅንጡ አፓርታማ ለካሪ በ78 ሺ ብር ብቻ። ከዲኤም ሲሪል ስቴት ወጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋሉ የምትሉ የጨረቃ ቤት ነው ካርታ የለውም በኮሪደር ልማት ቤት ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ ከባለ አንድ እስከ ባለ አራት መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት ዲኤም ሲሪል ስቴት አቅርቦላቸዋል። ግንባታቸው 60% የደረሱ ቤቶችን 10% ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ትችላላችሁ። 60% ባንክ ብድር ስለተመቻቸ ከእናንተ የሚጠበቀው ዘና ብላችሁ ያለ ሐሳብ እየሰራችሁ ቀስ ብላችሁ መክፈል ብቻ ነው። የቀሩት ቤቶች በጣም ጥቂት ስለሆኑ ሳይቀደሙ ይቅደሙ። ማየት ማመን ነው። ይደውሉልን። በ0912389813 ላይ በመደወል ተጨማሪ መረጃ ማግኘት ወይም ሳይቱን በአካል መጎብኘት ትችላላችሁ። ዲኤምሲ ሪል ስቴት። የመስታወቱን ግድግዳ ሲመታውና ሲዘል የመሬት መነቃነቅ ጭምር የተሰማ ሲሆን፣ ሁኔታው ከቦታው አልፎ ሮጦ የሚመጣ ስለሚመስል ከመስታወቱ ማዶ ላይ የቆመውን ሰው የሚያስፈራ ነበር። ቀጥሎም ኩሽ በፊት እግሮቹ መስታወቱን እየቧጠጠ ለማንድ ሰላምታ ሰጣት እና ባለፈው ጊዜ ሲያደርግ እንደነበረው ሁሉ አሁንም የሚገርምና ለማንም አድርጎት በማያቅ ሁኔታ አንገቱን ቀብሮ እንደ መስገድ እያለ ወደ መሬት ሲደፋ የሚያየው ሁላ በእንግዳ ባህሪው ግራ ገባቸው። ቀጥሎም ቀኑን ሙሉ ሲንከባከበው የነበረው ሰራተኛ መጣና ለማንድ ቤተሰቦች ስሙን ሳም ብሎ አስተዋውቃቸው ሲያበቃ እሱም ጭምር በድርጊቱ እንደተገረመና ነብሩ ከንጋት ጀምሮ በድባቴ ውስጥ የነበረ ቢሆንም አሁን በመጨረሻ ትንሿን ልጅ ሲያይ ለምን እንደሰገደ ሲያስብ በጣም እንዳስደነቀው ነገራቸው። ከነብሮቹ ጋር በቅርበት ለወራት እንደሰራ የተናገረው ግለሰብ ኩሽ ከጥቂት ወራቶች በፊት ወደ እነሱ ጋር ሲመጣ ጀምሮ ከሌሎቹ እንስሳት ጋር እንደማይጫወት ለብቻው አንድ ጥግ ላይ ተኝቶ እንደሚያሳልፍና የምግብ ፍላጎቱም እምብዛም እንደሆነ ገልጾ፣ በዚያም በጣም ተጨንቀው እንዳሉ አብራራ። ወደዚህ ፓርክ የመጣበትም ምክንያት ህገወጥ የእንስሳት ንግድ ላይና በሌሎች በርካታ ተግባራት ላይ ተሰማርቶ የነበረን አንድ ሰው ፖሊሶች በተለያዩ በጠረጠሩት ወንጀሎች ላይ የማጣራት ስራ ለመስራት በግቢ ውስጥ አሰሳ ሲያደርጉ የተከማቸ ገንዘብን ጨምሮ የኮንትሮባንድ ዕቃዎችና ይህንን ነብር ስላገኙት በዚህ የእንስሳት መካና አራዊት ውስጥ ካሉ ሌሎች ነበሮች ጋር ቢቀላቀል ትክክለኛ ቦታዋን ማግኘት ይችላል ተብሎ ስለታመነ ወደዚህ መምጣቱንና ወንጀለኛውም ፍርድ ቤት ቀርቦ የእስር ቅጣት እንደተፈረደበት ነገራቸው። ሽ ያለፈው ህይወቱ ሲታይ እዚህ ካሉት እንስሳት ጋር አብሮ ለመኖር ትልቅ እንቅፋት እንደሚሆኑበት አውቀው የነበረ ቢሆንም አሁን ግን ካሰቡት በላይ የከፋ እንደሆነባቸው ይገልጻል። በመኖሪያ ቤቱ ነብሩን ይዞት የነበረው ሰውዬ እንደ የቤት እንስሳ አድርጎ በትንሽ አጥር ውስጥ አስቀምጦት የአካባቢው ሰውና ጓደኞቹ ሁሉ እንዲመለከቱት ከማድረግ ውጭ ለነብሩ ደህንነት ምንም ግድ ስላልሰጠው ህይወቱ አስከፊ እንደሆነ ቀጥሎም በባህሪው ላይም ከፍተኛ ተጽዕኖ አሳድሮ ነበር። ነብሩ አድጎ ግዙፍ ሲሆን ባለቤቱን ጨምሮ በዙሪያው ያሉት ሁሉም ሰዎች ጉዳት ሊያደርስብን ይችላል በማለት እሱን መፍራት ስለጀመሩ ባለቤቱ መጠነኛ ምግብ ብቻ እየወረወረለት ብዙ ጊዜ በራሱ እንዲፈልግ ይተወው ስለነበረ መጥፎ ሁኔታ ውስጥ ቆይቷል። ነገር ግን በዚህ ሁሉም በተውትና በችግር ወቅት በግቢ ውስጥ የባለቤቱ የቤት ሰራተኛ ልጅ የሆነች ትንሿ ሴት ልጅ ለነብሩ ንጹሕ ፍቅር እየሰጠችው ምግብና ውሃ እያመጣችለትና አብሯም ጊዜ ታሳልፍ የነበረ ሲሆን ባለቤቱ ለትንሿ ልጅ ምንም ትኩረት አልሰጣትም ነበር። ፖሊሶች ነብሩን አምጥተው በእንስሳት መካነ አራዊት ውስጥ ሲያስቀምጡት ልጅቷ እየመጣች እንድትጎበኘው ለማድረግ ፈልገው የተወሰነ ጊዜ እየመጣች ቆይታ፣ መኖሪያ በጣም ሩቅ ስለነበርና የመጓጓዣ ውጪ ውድ በመሆኑ ግን ነብሩን እየተመላለሰች ለማየት አልቻለችም። እናም ጠባቂው ይህንን ታሪክ ስለሚያውቅ ነብሩ አሁን ከማንዲ ጋር ለማድረግ እየሞከረ ያለው ቀረቤታ ያችን ህጻን ልጅ አስታውሶና እሷ መስላው ሳይሆን አይቀርም ሲል ነገራቸው። ከመጣ ጀምሮ ማንዲን እስኪያይ ድረስ እዚህ በነበረው ቆይታ በጭንቀት ሐዘንና በመቁነጥነጥ ያሳለፈው ነብሩ ኩሽ አሁን የህይወት አጫዋቹን ስላገኘ ደስተኛ የሆነ ይመስላል። ማንዲ ከዚያች ልጅ በጣም ትንሽ ብትሆንም በግቢ ውስጥ እሷን በተመለከተ ጊዜ የድሮ ጓደኛውን ያስታወሰው በልቧ ውስጥ ተመሳሳይ ደግነት ስላለ ነው ሲል የእንስሳት ተንከባካቢው ሳም ተናግሮ ለማንዲ ቤተሰቦችም ከቻሉ በተደጋጋሚ ጊዜ በመምጣት የነብሩን ሁኔታ እንዲሻሻል እንዲረዱት ተማጸናቸው። ያም ኩሽን ወደ ደስተኛ ስሜቱ ለመመለስ ብቸኛው አማራጭ ስለሆነ የማንዲ ቤተሰቦች የእንስሳት መካናራዊቱ ለህዝብ ክፍት በማይሆንበት ሰዓትም ጭምር ለእነሱ በልዩ ፍቃድ መግባት እንዲችሉ ተደረገ። ከዚያ በኋላ ወላጆቿ አንድሪያና ኮነር ልጃቸውን ይዘው እየመጡ ማንዲና ኩሽ ሌሎች ጎብኚዎች ሳይኖሩም ጭምር እየተገናኙ የፈለጉትን ያክል መጫወት የቻሉ ሲሆን፣ ማንዲ አደጋ እንዳይደርስባትና ደህንነቷን ለመጠበቅ በመካከላቸው መስታወቱ እንዳለ ነበር። በዚያ ብዙ አስገራሚ ገጠመኞችን እያሳለፈች ያላችሁ ማንዲ በጣም የምትወደው የእንስሳት መካናራዊት ውስጥ ቋሚ አባል ሆና በማደግ ላይ ስትሆን በተጨማሪም እዚያ ካሉት አንዳንድ ትናንሽ እንስሳት ጋርም እየተገናኘች በመዝናናት ጥሩ ጊዜን ስታሳልፍ፣ ከሁሉም በጣም አስፈላጊው ነገር ግን ኩሽ ጭንቀት ሳይሰማው አልፎ ተርፎም ከሌሎች እንስሳት ጋር መገናኘት እየጀመረና በሁሉም ረገድ በየቀኑ እየተሻሻለ መምጣቱ ነበር። ክስተቱ የህፃኗን ማንዲ የህይወት አቅጣጫ እስከ መጨረሻው የቀየረ ሲሆን እሷ በፓርክ ውስጥ ከምትወዳቸው እንስሳት ጋር ብዙ ጊዜዋን እያሳለፈች በተለይ ከኩሽና ከሰራተኞቹ ጋር በነበራት ጥብቅ ቁርኝት የተነሳ አድጋ እድሜዋን ለስራ ሲደርስ በዚያው የእንስሳት መካነ አራዊት ውስጥ የእንስሳት ሕክምና ባለሙያ ሆና ማገልገል ጀመረች። እናንተስ ውድ ቤተሰቦቻችን ከዚህ ያልተለመደ ታሪክ ምን ተማራችሁ? ያላችሁ አስተያየትና ሀሳብ ምን ይመስላል? የተሰማችሁን አሳውቁን። እኛም እዚህ ላይ አበቃን፣ ቸርቆዩልን